ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድርልኝ። ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። ሰበር መረጃዎች ናቸው፣ እጅግ በጣም ጠቃሚ ናቸው። እንግዲህ ዛሬ ፕሬዚዳንት ትራምፕና ፕሬዚዳንት ፑቲን በአካል አልተገናኙም፣ ግን በስልክ ተነጋግረዋል፣ ተደዋውለዋል። በጣም ወሳኝ የሚባል ግንኙነት ነው። ይህም በተመለከተ እንግዲህ በጣም ፕሮግረሲቭ ከሚባሉ የዓለም ክቧኖች መካከል አንዱ ያደርገዋል። በዚሁ በስልክ ውይይታቸው ላይ በግልጽ ያሳዩቸው ነገሮች አሉ። ከነዚህም መካከል ወሳኝ የሚባል አንድ ስምምነት ላይ ለመድረስ ችለዋል። ነገር ግን የቀረ በጣም እየተጠበቀ የነበረ ስምምነት አይነት አለ፣ ያንን ሊደርስ አልቻለም። ይህን ጉዳይ በተመለከተ መጠነኛ ቆይታ አድርግላችኋለሁ። ከዛ ውጪ ደግሞ ሌላ በሌላኛው ገጽታ በጣም አሳዛኝ ዜና ነው አለማችን ላይ የተሰማ ያለው። ይህስ ጉዳይ ምንድን ነው የሚለውን በአጭሩ አሳያችኋለሁ። ይካሄድ የነበረ የቆመ የነበረ መልሶ ያገረሸ ጦርነትና ሞት ነው። ይህን ጉዳይ በተመለከተ በመጠኑ አሳያችኋለሁ። ሌሎች ከሰማናቸው ወሬዎቻችን መካከል የጎረቤት ሀገር የሶማሊያው ፕሬዚደንት ለጥቂት ነው ከሞት የተረፉት። የእሳቸው ሙሉ ኮንቮዩን መሰረት ተደርጎ ይደረገ የነበረ ምናልባትም ኃላፊነቱን ሊወስድ የሚችለው አልሻባብ ሊሆን ይችላል ተብሎ ይነገር የነበረው ነገር በአስተውሎት ታይቷል። ስለዚህ ከሞት ነው የተረፉት። በጣም በሚገርም ደረጃ የመኪኖቻቸው ሉ ሳይቀር በትንትኑ ወጥቷል በተለቀቁት መሳሪያዎች ነገር ግን እሳቸው ከሞት ተርፈዋል። ይሄ በጣም የሚደንቅ ነገር ነው። ምናልባትም ታሪክ መዝግቦት የሚያልፍ ነገር ሊሆን ይችላል። በሌላኛው ዜና ደግሞ በዚሁ በሁቲ አማጺዎች ላይ ፕሬዚዳንት ትራምፕ የሚያደርጉት ድብደባ ቀጥሏል። የሁቲዎቹም አጸፋዊ የምታቸው ቀጥሏል እንግዲህ አሜሪካ ምናልባትም ሶስተኛውን የሚባለው መርከብ እንደተመታባት ሪፖርቶች እየተነገሩ ይገኛሉ። ያ ከሆነ አቅም ያላቸው ሆነው አካባቢ ላይ በጣም ብርቱ ሆነው የሁቲ አማጺዎቹ መከሰታቸውን የሚያሳይ ነው የሚሆነው። ይህም እንግዲህ በብዙ የሚታዩ አሜሪካ እያደረገች ላለችው እንቅስቃሴ አድጋ እንዲሁም ደግሞ በጣም ፈተና ሊሆንባት እንደሚችል እየተነገረ ይገኛል። ፕሬዚዳንት ትራምፕ በቁጣና በኃይል ከተናገሯቸው ነገሮች መካከል ደግሞ አንደኛው በቀጥታ የሚመለከተው የኢራን መንግስትን ነው ማለት ነው። በግልጽ ያስቀመጡት ነገር ፕሬዚዳንቱ የኢራን መንግስትን ተጠያቂ ሊያደርግ የሚችል ነገር እንደሆነ እየተነገረ ያለው የሁቲ አማጽያን ጥቃት እስካልቆመ ድረስ ኢራን የከፋ የእርምጃ እንደሚጠብቃት ነው ትራምፕ የተናገሩት። እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የየመን ሁቴዎችን በዓለም አቀፍ የመርከብ መስመሮች ላይ ጥቃት መሰንዘራቸው የሚቀጥሉ ከሆነ ኢራን የከፋ እርምጃ ይጠብቃታል የሚለውን ማስጠንቀቂያ ሰጥተዋል እና የኢራን አመራር እንግዲህ በህውቲዎች የሚተኮሰው እያንዳንዱ ሚሳኤል ኃላፊነቱ መውሰድ አለበት ነው የሚሉት ፕሬዚዳንት ትራምፕ። በኢራን የሚደገፉት አማጽያን ለሁለት ቀናት ብቻ ሶስት ጊዜ የአሜሪካን አውሮፕላን ጫኝ መርከብ ላይ ጥቃት መሰንዘራቸውም ተነግሯል። እንግዲህ ባለፈው እሁድ ከትላንት በስቲያ ባለው አሜሪካ በየመን ከባድ የአየር ድብደባ ከፈጸመች በኋላ የሁቲ አማጽያን የአሜሪካን አየር ኃይል ንብረት የሆነውን እንዲሁም በቀይ ባህር ላይ የሚገኘውን አውሮፕላን ጫይ መርከብ ጥቃት ሰንዝረው አጥቅተውታል። ይህን ተመልክቶም ፔንታጎን ትራምፕ ወደ ስልጣን ከመጡ በኋላ በመካከለኛው ምስራቅ የተደረገ ትልቁ የአየር ጥቃት ብሎ ነው የአየር ጥቃቱን የሚገልጸው። ከባለፈው ቅዳሜ ጀምሮ በየመን 30 ኢላማዎችን ያክል ደብድቧል። ትራምፕ ትላንት ሰኞ በትሩዝ የማህበራዊ ሚዲያ ልጥፋቸው ላይ ካሁን ጀምሮ ከሁቲዎች የሚተኮሰው እያንዳንዱ ሚሳኤል ከኢራን ጦርና አመራር የተተኮሰ እንደሆነ አድርገን ነው የምናየው የሚለው ሀሳባቸውን ሰጥተዋል። እናም ኢራን ተጠያቂ ትሆናለች። ምላሹንም ኢራን እንደምትቀበል እንደገና ምላሹም አስከፊ እንደሚሆን ፕሬዚዳንት ትራምፕ ገልጸውታል። የአሜሪካው ፕሬዚዳንት ኢራንን ለቡድኑ ማለትም ለሁቲ የገንዘብ የጦር መሳሪያ፣ የመረጃ ድጋፍ ታደርጋለች የሚለው ክሳቸውን ያቀርባሉ። ቴራን ግን ይህን ታስተባብላለች። የኢራን የተባበሩት መንግስታት ድርጅት ልዑክ ሰኞ እለት ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጻፉት አንድ ደብዳቤ አለ እና በዛም ደብዳቤ ላይ የመንግስታቱ ድርጅት በየመን ላይ የጣለውን የጦር መሳሪያ ማዕቀብ ጥሷል፣ የጣሰም በመሆኑ ይህንን መሰረት አድርገው ከገለጹ በኋላ አገራቸው በቀጠና ውስጥ ምንም አይነት አለመረጋጋትን የሚፈጥር ተግባር የላትም የሚለውን ነገር ተናግረዋል። እንግዲህ አምባሳደር አሚር ሰኢድ ኢራቫኒ ነው የሚባሉት ሰውየው አሜሪካ በኢራን ላይ መሰረተ ቢስ ክስ ነው የምትሰነዝረው፣ የሚለውን ነገር ለሮይተርስ የዜና ወኪል አቅርበው እንደነበረ ይታወቃል። የፔንታጎን ባለስልጣናት ሰኞ እለት በሰጡት አጭር መግለጫ አሜሪካን በየመን ላይ ያደረሰችው ጥቃት በቀድሞ ፕሬዚዳንት ጆ ባይደን ከተፈቀደው ጥቃት በተለየ ሰፊ ኢላማ ላይ ያነጣጠረ ነው በሚልም ገልጸውታል። ይሄ ጉዳይ እንግዲህ በዚህ ባለበት ሁኔታ ላይ ነው የፕሬዚዳንት ትራምፕና ፕሬዚዳንት ፑቲን በስልክ ያወሩት ለረጅም ጊዜ የተጠበቀ የነበረ የስልክ ውይይት ነው። በዚህ በስልክ ውይይታቸው ላይም በነገራችን ላይ ከአንድ ሰዓት በላይ ዘልቆ የነበረ የስልክ ውይይት ነው ያደረጉት። በዛም ከዛ ቀደም ብሎ ይጠበቅ የነበሩ ነገሮች ነበሩ፣ በፕሬዚዳንት ትራምፕ እና በፑቲን መካከል ማለት ነው። ያው ይጠበቃል የኢራን ጉዳይ አንዱ ሊነሳ የሚችል ጉዳይ እንደነበረ ምናልባት በስምምነቱ ላይ ካልተካተቱት ጉዳዮች መካከል ግን በቀጣይ ሊካተቱ ከሚችሉት ነገሮች መካከል አንዱ ኢራን ለእስራኤል ስጋት ሳትሆን የምትቀጥልበት ወይም ደግሞ እስራኤልን ለማጥፋት ብላ የያዘቻቸውን እቅዶችና መሰል ጉዳዮችን ለማስቆም አሜሪካ ከቭላዲሚር ፑቲን ጋር መስማማት እንዳለባቸው የሚያሳይ ነው። ከዛ በዘለለ ግን የተጠብቆ የነበረው ትልቁ ስምምነት ለሰላሳ ቀናት ያክል ጦርነቱን ቋግጋ ብሌል ወይም ሊቆም ይችላል የሚል ትንትናዎች ቀድሞ ተሰጥተው እንደነበረ ይታወቃል። ነገር ግን ቭላዲሚር ፑቲን በዛ ጉዳይ ላይ አልተስማሙም። ስለዚህ ዛሬ ከፕሬዚዳንት ትራምፕ ጋር የተስማሙት አታክስ ኦን ኢነርጂ ኢንፍራስትራክቸር ፋሲሊቲስ ነው። ለነዚህ የኃይል አቅርቦት ፋሲሊቲዎቹ ላይ በዩክሬን ላይ የሚደረገውን ጥቃት ለ30 ቀናት ያክል ለማቆም ፑቲን ተስማምተዋል። ይህም በተመለከተም ኢሚዲየትሊ ጌቭ ድ ራሽያ ሚሊተሪ ኮርስፖንዲንግ ኦርደር ብለው ተናግረውታል። ማለትም የሩሲያውን ጦር ኃይል ይህንን ነገር ለመፈጸም የሚያስችለውን ኢሚዲት የሆነ የተኩስ አቁም፣ ማለትም የዚህ የ30 ቀን የኃይል አቅርቦት ምክንያቱም አሁን አብዛኛው የዩክሬን ግዛት ብላክ አውት አድርገዋል። በጨለማ ውስጥ ነው የሚኖሩት። እንደገናም የኃይል አቅርቦቶቻቸው ሁሉ ተመተዋል። አሁን ብዙ ነገር የሚጎሳቆሉበት ጊዜ ነው። ስለዚህ ይህንን ለማቅለል ከፕሬዚዳንት ትራምፕ የሚጠበቀውን ያክል ፑቲን የሄዱላቸው፣ ለፕሬዚዳንት ትራምፕ የሚፈልጉትን ያክል አልሄደላቸውም ፑቲን። ነገር ግን በአንዳንድ ተንታኙ ሲነገር ቭላዲሚር ፑቲን ለፕሬዚዳንት ትራምፕን ማበሳጨት እንዳልፈለጉ ነው የሚነገረው። ምክንያቱም ሰውየው በጣም ስሜታዊ ሰው ነው። ስለዚህ ከፑቲን ጋም እንዳይጣላ በጣም ጥንቃቄ ይደረገበት እንደሆነ፣ ቭላድሚር ፑቲን ያ እንዳረጉ ነው የሚነገረው። ስለዚህ አንደኛው የነዚህ የሀይል አቅርቦት ተቋማትና ኢንፍራስትራክቸርን ላለማጥቃት ቭላድሚር ፑቲን ፈቃድ ሰጥተዋል። ሁለተኛ የፕሪዝነርስ ወይም ደግሞ የእስረኞች ልውውጥ ይደረጋል በሩሲያና ና በዩክሬን መካከል በጣም ወሳኝ የሚባል ከ175 በላይ የሆኑ ወታደሮች ወይም ደግሞ ቁስለኞችን ጨምሮ የሀይል ቅይይር ያደርጋሉ ወይም የእስረኞች ልውውጥ ነገ ያደርጋሉ። ይሄም ይጠበቃል። ይሄም በጣም ትልቅ የሆነ ፕሮፖዛል ነው። በሶስተኛ ደረጃ በዋነኛ ከተስማሙት ነገሮች መካከል አሜሪካ ለዩክሬን ምንም አይነት የኢንቴልጀንስ ወይም የስልላ አቅርቦት እንዳትሰጥ እንደገናም ደግሞ የጦር መሳሪያ አቅርቦትም ለዩክሬን እንዳትሰጥ ተስማምተዋል ማለት ነው። እንግዲህ ብዙ ተጠብቆ የነበሩት ነገሮች መካከል አንደኛው ምናልባትም ፕሮፖዛል ውስጥ በሰሞኑን በሳውዲ አረቢያ በዚሁ በመካከለኛ ምስራቅ ተገናኝተው የአሜሪካና የሩሲያና የዩክሬን ፖለቲከኞች ተገናኝተው ባደረጓቸው ስምምነቶች ላይ ከተጠበቁት ነገሮች መካከል አንደኛው ፑቲን በተለይም ኮንስትራክቲቭ ሪስፖንድ እንዳደረገ ይነገራል። ለዚህ ጉዳይ ግን ይጠበቅ ከነበሩት ነገሮች መካከል አንዱ ሴፍ ፓሴጅ በብላክሲ አካባቢ ላይ በተለይ ለመተላለፊያ ነት ሴፍ የሆነ ቦታ ብላክሲን ለማድረግ የጥቁር ባህርን ለንግግር ልውውጥ በተለይ ለንግድ ልውውጥ ተስማሚ ወይም ደግሞ ምቹ ቦታ ሆኖ እንዲሆን እንዲቀጥል ለማድረግ እንደገናም ደግሞ ሌሎች ኔጎሽሽኖችን ቱ ኤላቦሬት ስፔሲፊክ ዲቴልስ ኦፍ ሰች አን አግሪመንት በዚህ አይነት አግሪመንትና ስምምነት ላይ ስፔሲፊክ የሆኑ ዲቴልስን ጭምር ለመተንተን የሚያስችሉ ጉዳዮች እንዳሉ እዛ ውስጥ እናያለን። ከዚህ ውጭ እንግዲህ ከማርች 19 ከነገ ጀምሮ ራሻ እና ዩክሬን ከ75 ያክል ፕሬዚዳንቶች ይቀያየራሉ። አብዛኛዎቹ መካከል አንዱ 23ቱ ሲሪየስሊ ውንድድ ሊሆኑ በጣም የተጎዱ ቁስለኞች የዩክሬን ሰርቪስ ሜን የተካተቱበት እንደሆነ ይነገራል ይታወቃል። ከዛ ውጭ የአሜሪካና የሩሲያ ኤክስፐርት ግሩፖች አሉ። እነዚህ ደግሞ ሌሎች ነጎሽሽኖችን ይቀጥላሉ ማለት ነው። ከነዚህም መካከል አንደኛው በአሜሪካና በሩሲያ መካከል ያለውን ግንኙነት ማጠነካከር ይገኝበታል። እንደገናም ደግሞ ኢራንንም ጭምር የሚመለከቱ ጉዳዮች። ከዛ ውጭ ደግሞ ሳያልፍ ጦርነቱን ቀስ በቀስ የመግታት ማለትም ኃይሉን የመቀነስ ጉዳይ በመካከላቸው እንዲከሰት የፑቲን አብዛኛዎችን ቦታዎች እየተቆጣጠሩ ወይም ደግሞ እያሸነፉ ያሉ ስለሆኑ ለምሳሌ በክሩስክ ግዛት አካባቢ ያለውን ድላቸው እየቀጠለ ያለበት እንደሆነ ይታወቃል። ስለዚህ ለ30 ቀን ተኩስ ማቆም ማለት ፑቲንን የመጉዳት ሀሳብ እንደሆነ ፑቲን ያምናሉ። ስለዚህ ይህን ነገር ሊያደርጉ እንደማይችሉ አሳይተዋል። ከዛ ውጭ ያሉትን ግን በር የሚከፍቱ ነገሮችን እያሳዩ ይገኛሉ። ይህም ደግሞ በጣም ትልቅ የሆነ እምርታ እንደሆነ እየተነገረ ይገኛል። እንግዲህ ከነዚህ መካከል እንግዲህ በጣም ወሳኝ የሚባሉ ስምምነቶች ነው የተደረጉት። ምናልባትም በዘላቂነት ጦርነቱን ለማቆም የሚያስችል ስምምነት ከዛ ሲያልፍ ደግሞ በአሜሪካና በሩሲያ መካከል ሊኖር የሚችለውን ፖዚቲቭ ግንኙነት ሊያጠነካክሩ የሚችሉ እነሱ የሚወዷቸው የኳስ የስፖርት ዝርያዎች ሁሉ አሉ። እነዚህም መልሶ በአሜሪካና በፑቲን ህዝቦች ወይም ደግሞ በሩሲያ መካከል ይሄ አይነት የስፖርት ግጥሚያ እንዲኖር ትራምፕ እንደሚፈልጉ ሁሉ ነገሮች እዛ ውስጥ ጠቅሰው እናያለን። ስለዚህ የሚያበረታታ ነገር ተሰምቷል። ቪላዲሚር ፑቲን ለትራምፕ ያላቸውን መልካም አስተሳሰብና መልካከት ስምምነት መጠነኛ፣ ማለትም ቪላዲሚር ፑቲን ትራምፕን ላለማበሳጨት ያደረጉት አይነት ስምምነት ተብሎ ነው የታስበው። ስለዚህ ይህንን ፈጽመውታል ማለት ነው። እንግዲህ ከነገ ጀምሮ ተግባራዊነቱ ይጀምራል። በሂደት ደግሞ የምናየው ነገር ይኖራል ማለት ነው። ይህ በእንዲህ እንዳለ ወደዚኛው ዓለም ክፍል ደግሞ የተቃራኒው እንግዲህ ትራምፕ የሰላም ሰው ነኝ ይላሉ። ነገር ግን እዚህ ጋር ሁቲ አማጺዎች ላይ ከፍተኛ ድብደባ እየፈጸሙ ከኢራን ጋም ኢራንም ማስጠንቀቅ ላይ ነው ያሉት ኢራንም ምናልባት የአቶሚክ ጦር አብላልታለች ሰርታለች የሚለውን ነገሯን ትራምፕ ማረጋገጥ ይፈልጋሉ ለዛም የሚሆነውን ነገር ሙከራ ይመስለኛል ፍላጎታቸው ስለዚህ ከኢራን ጋር እንግዲህ ከባድ ፍጥጫ ፑቲን ማነው ትራምፕ እየገባ ያለ እንደሆነ ያሳያል ይሄ ባለበት ሁኔታ ደግሞ በዚሁ በመካከለኛው ምስራቅ ላይ በዌስት ኤዥያ በተለይም በእስራኤል እና በጋዛ መካከል ያለው ለሰላም የተደረገው ጉዞ ረጅም ርቀት በፑቲን በትራምፕ ፍላጎት ላይ መሰረት ተደርጎ ሄዷል። ትራምፕ እንግዲህ እንደምታውቁት በጣም ስሜታዊ የሆነ ሰው ነው። በስሜታዊነቱም ደግሞ ምድርን ዋጋ እንዳያስከፍል ይሰጋል። እንግዲህ በእስራኤል እና በጋዛ መካከል የተደረገውን ስምምነት ዛሬ ፈርሷል ማለት ነው። በዚህ አካሄድ ምክንያቱም ሀማስ እንግዲህ ኦፈርድ ተደርጎ ሊያቀርብ ይገባዋል ተብሎ የተባለ ነገር ሊያቀርብ አልቻለም፣ በሚል እስራኤል ሙሉ ለሙሉ ጦርነቱ መልሼ ጀምሬዋለሁ ብላለች ማለት ነው። ኔታንያሁ ለዚህ የሚሆነውን ምላሽ ሰጥተዋል። እንግዲህ በጣም ያሳዝናል። ይህንን ተመልክቶ የሚታዩ ሪፖርቶች እንደሚያሳዩት ምናልባት ሃማስ ለዚህ ተጠያቂ ይሆናል ብላ እስራኤል ባለችው መሰረት ይህን ድብደባ መስታ ሰርታለች። ሃማስ ሴስ እስራኤል ዩኒትራትራ ኤንድ ሲስፋየር ወይም ደግሞ የተኩስ አቁም ስምምነቱን ዩኒትራትራ አቁመዋል በሚል ሃማስ ቀደም ብሎ ሪፖርት ነግሮ እንደነበረ ይታወቃል። ይህም በተመለከተ ጦርነቱ እስራኤል ኮንዳክት አድርጋ ኤክስቴንሲቭ ስትራይክስ አድርጋለች በጋዛ ስትሪፕ አካባቢ ላይ ይህንም በተመለከተ ብዙ ኤክስፕሎዥኖች ወይም ፍንዳታዎች በተለያዩ የጋዛ ከተሞች ላይ ስፍራዎች ላይ ተሰምተዋል። ይህን ደግሞ የሚያመጣው ነገር በከፍተኛ ሁኔታ በጣም የሚያሳዝን ነገር ተከታትሎ እንደገና እየመጣ እንደሆነ ይታያል ንጹሀን አሁንም ተገድለዋል እየተገደሉ ነው ያሉት አይዲኤፍ እንግዲህ በጣም ጠንካራ እርምጃ በሃማስ ላይ እየወሰድኩ ነው ብለው ኔታንያሁ እንግዲህ ተመልሰው የጋዛ ጦርነት እንደገና ተቀስቅሷል ማለት ነው ለዚህም የሚሆነውን የትራምፕ መንግስት ድጋፍ ሰጥቷል ወይም ደግሞ የኔታንያሁም ትራምፕን እንዳመሰግኑት የአሜሪካን ዘላቂ ማንነት ለመጠበቅ እየደረገ ላለው ነገር እግዚአብሔር ይስጥልን፣ እናመሰግናለን የሚለውን ነገር ኔታንያሁ ለአሜሪካው ፕሬዚዳንት ትራምፕ ማስተላለፋቸው ሰምተናል። እነዚህ ነገሮች እንግዲህ በጣም ያሳዝናሉ። በጣም በጣም ማለት ነው። ጦርነቱ ድግሱ፣ ሁሉ የዲያብሎስ ድግሱ መሆኑን ውድ ቤተሰቦቻችን ልናውቅ ይገባናል። ክፉ መናፍስትና የክፉ አለም ሁልጊዜ የሚያደርገው ነገር ቢኖር የሰውን ሞት እና የሰውን እልቂት የሰው ደም ግብር የሚናፍቀው ነው። ዛሬም ቢሆን በትራምፕ እና በፑቲን መካከል ያደረገው ስምምነት ምን ያህል ይዘልቃል የሚለውን የምናይ ነው የሚሆነው። በጣም ከባድ ነው የሚሆነው እንደዚህ አይነት ነገር፣ ምክንያቱም በድግሱ ወይም የጦርነቱ ቅንብር የዲያብሎስ የክፋቱ አለም ስሌት እንጂ የሰው ልጅ ስሌት አደለም። ከሰው ልጅ አቅም በላይ ነው። አሁን ያለነው የዘመኑ ፍጻሜ ውስጥ ነው። እዚህ ጋር ተያያዘ ሲባል እዛ ጋር ይቦተረፋል እዚህ ጋር ተሰፋ ሲባል እዛ ጋር ይቀደዳል። ስለዚህ ይህንን የሚጫወቱት እርኩሳን መናፍስቶች ስለሆኑ በሚደረገው ነገር ላይ የርኩሳኑን መናፍስቶች ላይ እንድናስቆም የምንችልበት ትልቅ ውስጥ ጥበብ መንፈሳዊ ጥበብና ጸሎት አቅም እንደሆነ መታወቅ አለበት። ስለዚህ እግዚአብሔርን እየጠየቁ እየጸለዩ ወደፊት መገስገስና መሄድ ሀገራችንንም፣ አለማችንም፣ አፍሪካንም፣ መካከለኛውን ምስራቅ፣ ሌሎችንም ሞት የሚቀንስበት ታላቁን ጥበብ ለማወቅ ይረዳል የሚለውን መልእክት ማስተላለፍ ወዳለው ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ እውቀት፣ ታላቁ እግዚአብሔርን ታከብራለች።